አንዳንድ ሰዎች ማለት ነው፣ እውነቴን ነው የምላችሁ፣ እንደ ሩታ ጠንካራ ሆናችሁ፣ እንደ ሩታ ጎበዝ ሆናችሁ፣ በቃ ነገሮችን አሳልፋችሁ ራሳችሁን እንደዚህ ተቋቁማችሁ የማታሰልፉ ሰዎች በጣም እኔ እንጃ፣ ምን አይነት ሰዎች እንደሆናችሁ አላቅም። በሩታ ምን ያክል እንደምትቀኑባት ነው እኔ ያየሁት ያለሁት ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ በያላችሁ በሰላማችሁ፣ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆን ሆኖ እንደው ብዙዎቻችሁ እየጠየቃችኝ ነው። ሌላ የት ጠፍተሽ ነው? ምን ሆነሽ ነው? እያላችኝ ነው። በውስጥም በጣም ይቅርታ አልመለስኩላችሁም። ትንሽ ስላልተመቸኝ ነበረ። እንሻላ ከአሁን ወዲህ አልጠፋም። ለሁላችሁም ደግሞ ከልብ ከልብ አመሰግናለሁ። ኮሜንቱም ላይ ያየው ነው። ሌላ ምን ሆነሽ ነው? ለምንድን ነው የጠፋሽው? ዩቱብ ለምንድን ነው ማሰሪው? ብዙዎቻችሁ እውነት በጣም መልካም እህቶች ያላችሁልኝ፣ አላህ ይጠብቅልኝ እናንተንም ማለት ነው። እና በዚሁ አጋጣሚ እኔ ስለ ሩታ ሁልጊዜ መናገር ወይም ደግሞ እሷን ማድነቅ እውነቴ ነው የምላችሁ፣ በምን አቅም ቢኖረኝ ወይም ደግሞ የሆነ ነገር እድል ኖሮኝ ሩታን ወጥቼ ባመሰገንኳትና ወጥቼ ጠንካርነቷ በተናገርኩላት በጣም ደስ ይለኝ ነበር ማለት ነው። የአብርሽን ጓደኛ ሆኑ አብርሽም ሆነ አሁን ሩታን የሚያረጓት ነገር ቢኖር ሩታ ከዘች ምድር ለምን አልጠፋችም፣ ለምን አልሞተችም፣ በቃ እራሷን ዝቅ አድርጋ ለምን አልኖረችም፣ ለምን ተነሳች፣ ለምን ብድጋረች፣ ለምን ጠንካራ ሆነች በማለት ነው። ቅናት ነው እንደዚህ የሚያደርጋቸው ይመስለኝ እንደኔ ማለት ነው። ምክንያቱም ሩታ ማለት በጣም ስንት ነገር አሳርፋ ስንት ነገር ሆና በእርግዝና ጊዜ አይታችኋላ። አንድ ቀን እንኳን እርፍት ሳታገኝ ወልዳ እንኳን አሁን በእናት በአባቷ ቤት መከበር ባለበት ሰዓት፣ መቀመጥ ባለበት ሰዓት፣ እርፍት ማረግ ባለበት ሰዓት፣ ሞር የሩታን እህትን አይታችኋታል፣ ሜሉትን ማለት ነው። ከወለደች እውነቴ ነው ሙላችሁ፣ በስንት ቀን ነው ካሜራ ላይ የመጣችው ማለት ነው። ሞር እስካሁን ልጅዋ ካሜራ ላይ ወጥቶ አያውቅም ማለት ነው። ሩታ ግን በወለደች በሶስት ቀንዋ ነው በአራት ቀንዋ ካሜራ ላይ ልጅዋ መውጣት እሷ ማስቸገር፣ እሷን ከፍ ዝቅ ማረግ። አንዳንዴ ሴቶ ናችሁ እስቲ አንዳንድ ሴቶች ማለት ነው። ሩታ የፍቅር ጥያቄ አቅርባላት አለች። አሁንም ትቷት ሄዳል ፌርሚላም ጋር ብየት፣ ችግር የለውም ይሄ እኮ ችግር የለውም ይድ እናም ደግሞ ሩታ የፍቅር ጥያቄ ያቀረበች ማለት መሞት አለባት ማለት አይደለም፣ እዚህ ጋር ማለት ነው። እና የፍቅር ጥያቄ ደግሞ እንዳታቀረበች ሁላችሁም ታቆታላችሁ፣ ሁላችሁም አውቃችሁ እናንተ ራሱ አብርሽ የሚያጠፋውና የሚሰራውን ስህተት እያወቃችሁ፣ ነገር ግን አሳልፈን እንዴት ለሚዲያ ሰው እንሰጣለን? ለምን ለሩት አድናቂዎች አሳልፈን እንሰጣለን? በማለት ነው እንጂ አብርሽ ሁላችሁም ስህተት እንደሚሰራ ታውቃላችሁ ማለት ነው። የትኛው ወንድ ነው እውነቴ ነው ምላችሁ፣ የትኛው ባለ ትዳር ወንድ ነው አሚስቱን ትቶ ልጁን ትቶ ከውሽም ይተጋ ሌላ ሀገር ለወጣ ነው ብሎ አማላጅ የሚልከው ማለት ነው። እኔ ግራ የሚገባኝ ነገር ማለት ነው እዚህ ጋር ትዳሩ የሚኖረው ማለት ነው የአብርሽ ጓደኞች ናቸው ወይስ አብርሽ እራሱ ነው የሚኖረው ማለት ነው። እና እንዳለችም ሮታ ማለት ከሀገር መውጣት ጀግንነት አይደለም። ከሀገር የሆነበት እሄዳለሁ ብሎ አማላጅ መላክ ይሄ የወንድነት ማንነት አይደለም። እንዴ የሚኖረው ትዳሩ አብርሽ አይደል እንዴ? አብርሽ መጥቶ በስነ ስርዓት ልጄን ስጭኝ ሌላ ሀገር ሊሄድ ነው አይቼ መሄድ እችላለሁ ብሎ ለምንድነው አይጋፈጠው ማለት ነው። በነገራችን ላይ ማለት ነው በሩታ ላይ ብቻ ነው ጉልበት የሚያሳየው ማለት ነው። በሌላ ሰው ግን ጉልበት አያሳይም ማለት ነው። ኤርሜላ ጋር ሲሆን እንዴት እንደሚቀለስያለሽ እንዴት እንደሚሆን ማለት ነው። እንዴት እንደሚሳሳላት ማለት ነው። ትላንትና ሞር እናንተ አሁን ብዙ ጊዜ በአብርሽን በተለያዩ ዩቱበሮች ምናምን የምትሸወዱ ሰዎች ያላቸው ማለት ነው። አሁን ትላንትና ቀይ በቀይ ለብሰው የመጡት ማለት ነው ታሚሉን አይችዋለው እኔ ነገር ግን መስራት ስላልፈለግኩ ስለደበረኝ ነው ዝም ያልኩት ማለት ነው። እና የሰው ልጅ ማለት አያችሁ በቀላሉ ያታልላል ማለት ነው። አብረሽ ለምን ሰሞኑ የፍቅር ጥያቄ አቅርቧለች ተቀበላት ምናምን እንደዚህ ነገር ስለሚባል እሱ ግን ቀይ ለብሶ የገዛ የይባቡንትን ለማክበር ነው የመጣው እንጂ ሌላ ነገር ምንም ነገር የለም። አብርሽ ይሄንን ነገር በደንብ ያውቀዋል እሱ ራሱ ማለት ነው። እና የአብርሽ ጓደኞች ራሱ የሚያወሩት ንግግር የሚናገሩት እኔ በጣም የተገረምኩበት ትላንትና፣ እዚህ ጋር እኮ አብርሽና ሩታ ትዳር ነው እንጂ ጓደኛ ማሞች አይደሉም ወይም ደግሞ ፍቅረኛ ማሞች አይደሉም። ኖርማን ጓደኛ እንደተጣላ ነገር ነው ሚያወሩት። እንደዚህ በይ ለአንዴ ቅርሰጠይ ስጪው፣ እንደዚህ ያደርጊለት የሚሉት ይሄ ትዳር እኮ ነው። ይቅርታ የሚደረግበት አይደለም እስቲ ዩት ሩታ ማለት አብርሽ ባመጣቸው ሴቶች ማለት ነው እውነቴ ነው ከመጀመሪያ ከጽጌ ጀምሮ ባመጣቸው ልጆች እድል ያልሰጠችው ጊዜ አለ የለም እኮ ልጁ ለምን ከለከላችሁ ልጁ ለምን አያይም የምትሉ ሰዎች አላችሁ እዚህ ጋር እኮ ልጅ አልከለከለችም እኮ ሩታ በመጀመሪያ ወልዳ ስትመጣ በስነ ስርዓት እያየ አልነበር በተግባር መጥቶ ተግባር ጥሩ ነገር ሲሰራ ጥሩ ነገር ሲያደርግ በስነ ስርዓት ቤት ገብቶ ሲመጣ ማን የከለከለው አለ የከለከለው ማንም የለም በራሱ ጊዜ ድፍረት ነው ይሄ ራሱ አንድ ድፍረት ነው አንደኛው ነገር ሩታን ማስደፈር ሁለተኛ ነገር ደግሞ ቤተሰቧን ማስደፈር እንጂ ሩታ በስነ ስርዓት መጥቶ ሲጠይቅ አልከለከለችም እኮ እስቲ እናንተ ሴት ሆናችሁ እውነቴ ነው የምላችሁ ጀስት እንደ ሩታ አዩትና እናንተ ወልዳችሁ ልጃችሁን አቅፋችሁ ቁጭ ብላችሁ ባላችሁ ከሌላ ሳ ሂዶ ተሳስሞ ተስቆ ተጫብቶ ሲመጣ እናንተ ልጅ ይዛችሁ መቶ እናንተ ልጃችሁ አንች አንቺ ል አንቺ በፍቅር ልሳ ምስ ሲልሽ እሺ ትይዋለሽ አትይው እኔ እውነቴ ነው የምላችሁ ሩታ እኮ በጣም ትግስተኛ ናት ለምን እንደ ራሳችሁ አታዩም እንዴት ለራሳችሁ አትፈርዱም እስቲ እኔ በሩታ ቦታ በሆን ምን ነበረ የሚሰማኝ አይደለም እዚህ ጋር ትዳር መርተው ልጅ የመሰለን ወልደው እንደ አንድ ልጅ ለመውለድ ሰው ስንት ገንዘብ ያወጣል፣ ስንት ቦታ ይሄዳል። እነሱ እኔ እንጂ አላውቅም። በተለይ አብርሽ ማለት ነው። አሁን ነገ ይሄ ልጅ ሆኖ ብሎ ይሄንን ቪዲዮ ካልተደለተ እውነት ሞን እንኳን አብርሽ ቢደልተው ማለት ነው። ወይም ፕራይቤት እንኳን ቢያደረገው ይሄ እኛ ጋር ሊኖር ይችላል፣ የተለያየ ዩቱበሮች ጋር ሊኖር ይችላል። ግን ነገ ይሄ ልጅ አድጎ ማለት ነው ሲያየው የአብርሽ ልጅ ራሱ ምን አይነት ስሜት ነው የሚሰማው? አባቴ እንደዚህ የወረደ ሰው ነበረ ወይ? እናቴ እንደዚህ ስታለቅስ እንደዚህ ስትሆን፣ እኔን ትቶ እኔን አስቀምጦ ሌላ ገ- ሊድ ብሎ ማሳደጉ እኮ ማደጉ ካደገ በኋላ እኮ ማንም እኮ እንዴ ልጁ ራሱ አድጎ ሰርቶ እኮ ራሱ መኖር ይችላል ማለት ነው። ልጅ ማለት አሁን መንከባከብ ነው፣ አሁን መያዝ ነው። አሁን እንዴት በምን አድርጌ በፍቅር እናቱ ልጁንም ማለት ነው። ምክንያቱም እዚህ ጋር ሩታን እየጠላ ሩታን አልፈልጋትም በሩታ ላይ ሄርሜላን አምጥቼ ልማግጥባት ልሰግጥባት፣ እንደፈለኩ ላድርጋት፣ ነገር ግን ልጄ ነው ያለው ማለት ይሄ፣ ተገቢም አይደለም። ለምን ብትሉ በመጀመሪያ ደረጃ እናት መከበር አለባት። ሩታ ስትከበር፣ ሩታ ደህና ስትሆን፣ ሩታ ፍቅር ስትሰጠው ነው ልጁንም ማየትም መውደድም የሚችለው ማለት ነው። እዚህ ጋር ሩታን ጠልቶ ልጁን መውደድ እኔ እንጃ አላቅም። እኔ ብሆን እንደውም አይደለም ሊያይ ማለት ነው። ስሙንም ባስችል እንደው ስሙን ማሰረዝ ነበረ ምችለው ማለት ነው። ምክንያቱም በመጀመሪያ ደረጃ ሩታ ናት የምትበልጠው። ለሩታ ክብር ቢሰጣት ቢያከብራት፣ ቦታ ቢሰጣት እሷም ደግሞ ቦታ ትሰጠው ነበር። እንዲህ በትልቅ በትንሽ ጓደኞቹ ዝቅ ከፍ እያደረገ ማናቸውም አምጥተው አፋቸውን እየከፈቱ እስኪ ሩታ ጋር መጥተው የሚያወሩት ነገር፣ አንድ ቀን አብርሽ ጋር ሂደው ሲያወሩ ሳያላችሁ አብርሽ ተመለስ፣ ይሄን ነገር የምታደረገው ነገር በጣም ያስጠላል፣ በጣም ይደብራል። አንተ ባለትዳር ወንድ ነው፣ በባለትዳር ወንድ እንደዚህ ነገር አይጠበቅም። ሲቀጥል ባለትዳር ኮንክ በኋላ የሴት ጓደኛ አያስፈልግህም። በቃ ያለፈ ነገር አልፈዋል። ለምታመጣቸው ስህተት ከአሁን ወዲህ ስህተት አልሰራም ብለህ ሚስትህን ይቅርታ ጠይቀህ ልጅህንም ማየት ትችላለህ፣ ሚስትህንም በፍቅር አኑር ብለው ሲመክሩት አንድ ቀን አይታችሁ ታውቃላችሁ? ሁሌም እየመጡ ሩታ ላይ ነው አፋቸውን የሚከፍቱት። ሁሌም እየመጡ ሩታን ከፍ ዘቅ ነው የሚያደርጓት ማለት ነው። ለምን ይሄ ተገቢ አይደለም። አብርሽስ ምንድን ነው ምን ስለሆነ ነው? ለምንድን ነው ማይመከረው? ሁሞር እንደውም አብርሽ ላይ እየወረደ እናንተ መታችሁ ገና አፋችሁ